ምዕራባውያን ያደጉ ሀገሮች የስደተኞች ሕጋቸውን አጥብቀዋል። ብሪታንያና አየርላንድን ጨምሮ በርካታ የአውሮፓ ሀገሮች ለሥራ ወደ የሀገሮቻቸው የሚጎርፉ ስደተኞችን የቪዛና ሌሎች ተያያዥ ሕጎቻቸውን አሳሪ አድርገዋል። የትራምፕ አስተዳደር ቀደም ሲል ከሀገር ካባረራቸው ስደተኞች በተጨማሪ እንደገና ሁለተኛ ዙር የስደተኞች ማጣራትና ማሰናበት ተልእኮ ወይም ኦፕሬሽን ሊጀምር ነው። የኢሚግሬሽን ወይም የስደተኞች መብት ተሟጋች አዲሱ የአሜሪካ ፖሊሲ በአሜሪካ ማኅበረሰብ ውስጥ ለዘመናት የኖሩና እጅግ ተጋላጭ የሆኑትን ዜጎች ለማጥቃት ያለመ ነው ይላል። ተቋሙ እንዳለው እነዚህ ዜጎች በአሜሪካም ሆነ በአውሮፓ ሀገሮች በዝቅተኛ ዋጋ አእምሯቸውንና ጉልበታቸውን በመሸጥ የአሜሪካና የአውሮፓ ሀገሮች አሁን ለደረሱበት የእድገት ደረጃ እንዲበቁ ከፍ ያለ አስተዋጽኦ ያበረከቱ ናቸው። አሁን አዲስ መጪ መቀበል አይደለም፤ ለአስርታት የኖሩትንም ባህለ ልውጥና እጅግ ተጋላጭ የሆኑ የአገሪቱን ዜጎች በስደተኝነት ስም ሊያባረሯቸው እንደሆነ በማስረጃ አስደግፎ አቅርቧል። የሥራ ፍለጋ ስደት ያሽቆለቆለው በዋናነት በቪዛና የመጓጓዣ ሰነዶች ጥብቅ መሆን ጋር የተያያዘ ነው ቢባልም ቪዛውን ጨምሮ ምክንያት የሆነው ግን በዋነኛነት የዓለም ኢኮኖሚ መቀዛቀዝ እንደሆነ ተነግሯል። በሚያዝያ ወር የዓለም አቀፉ የገንዘብ ድርጅት አይኤምኤፍ እንዳረጋገጠው ከፕሬዝደንት ዶናልድ ትራምፕ የንግድ ታሪፍ ማዕቀብ ወይም የንግድ ጦርነት ይሉታል በኋላ ፖሊሲው ዓለም አቀፉን የንግድ እንቅስቃሴ በመገደብ የዓለም የእድገት ምጣኔ በ0.5 በመቶ በመቀነስ በ2025 ወደ 2.8 በመቶ እንዲወርድ አድርጎታል። በዚህ የኢኮኖሚ መንሸራተት ባለፉት ዓመታት ከፍተኛ ሥራን መሠረት ያደረጉ ስደተኞችን ያስተናግዱ የነበሩ እንደ ካናዳ አውስትራሊያና ብሪታንያ የስደት በራቸውን ሙሉ በሙሉ ዘግተዋል ወይም በከፍተኛ ደረጃ ቀንሰዋል። ከዚህ ሌላ በዓለም ኢኮኖሚ ውስጥ ትልቁን ሚና የሚጫወቱት ሩሲያና ዩክሬን ጦርነት ውስጥ በምዕራባውያኑ ሆይሆይታና ገፋፊነት መግባታቸው በዓለም ኢኮኖሚ ላይ ቀላል የማይባል ጠባሳ አሳርፎ ያለፈ ነው። አሁንም እንደቀጠለ ነው። ከዚሁ ጋር ተያይዞ ደግሞ የሥራ ገበያው በመጠን በከፍተኛ ደረጃ ቀንሷል። ለምሳሌ የሩሲያን ነዳጅና የተፈጥሮ ጋዝ በከፊል ወይም ሙሉ በሙሉ ያጣው የአውሮፓ ኢኮኖሚ በርካታ አምራች ኩባንያዎች የምርትና የአምራች መጠናቸውን ቀንሰዋል። ከዚሁ ጋር ተያይዞ የውጭ የሥራ ገበያውም በመዘጋቱ ሥራ ፈላጊ ስደተኞቹ መውደቂያ አጥተዋል ነው የሚባለው። ዓለም አቀፉ የኢኮኖሚ ትብብርና ልማት ድርጅት ሥራ ፈላጊ ስደተኞች ብቻ ሳይሆን ሆን አዳዲስ ዓለም አቀፍ ተማሪዎችም በሀብታም አገሮች ዩኒቨርሲቲዎች የመቀበል ምጣኔም ከበድ ባለና በጠበቁ የቪዛ ሕጎች ምክንያት በብሪታንያ፣ በካናዳ፣ በአሜሪካና በአውስትራሊያ በከፍተኛ መጠን ቀንሷል። በሌላ በኩል አምራች ያልሆነው በሰብአዊ ችግር ምክንያት የሚደረግ አስገዳጅ ስደት ደግሞ በመላው ዓለም ጨምሯል። ይኸው አብዛኛውን ጊዜ በህገወጥ የንግድ መስመር ውስጥ የሚካተተው በጀልባና በእግር ጉዞ የሚደረግ ስደት ለከፍተኛ የሰው ልጆች መከራ፣ ስቃይ፣ እንግልትና ብሎ ሞት ምክንያት ሲሆን ይታያል። በእያንዳንዱ ሳምንት ወይም ሁለት ሳምንት የጀልባ ህገወጥ ስደትና አደጋው ሳይሰማ ውሎ የሚያድርበት ጊዜ ጥቂት ነው። እንደ ዕድል በሕይወት ቢደርሱም በድንበር ዘብ ዘብና ወታደራዊ ኃይል የሚሞቱ የወሲብን ጨምሮ በባርነት የሚያዙት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የህገወጥ ስደተኛን ክብርና ሰብአዊ መብት የሚያስከብር ስርዓት ወይም ተቋም የለም። ህገወጥነትን በህገወጥነት መምታት ይበዛበታል ተብሏል። የሆነ ሆኖ ዓለም አቀፉ የኢኮኖሚ ትብብርና ልማት ድርጅት የሥራ ፈላጊ ስደተኞች ቁጥር ማሽቆልቆል ለስደተኞቹ ብቻ ሳይሆን ለስደተኞች ተቀባይ ሀገሮችም በከፍተኛ ደረጃ የኢኮኖሚ ክፍተት ወይም ጋፕ የፈጠረ ነው ይላል። አዲሱ ጥናት እንዳረጋገጠው የአሜሪካም ሆነ የአውሮፓ ሀብታም ሀገሮች ዜጎች መስራት የማይፈልጉትን የሥራ መስኮች በጉልበት ወይም በሌበር እጥረት በከፍተኛ ደረጃ እየተሰቃዩ እንደሆነ አስነብቧል። በከፍተኛ ደረጃ የሰለጠነ የሰው ኃይል ኢኮኖሚያዊ እንቅስቃሴው በተነጻጻሪ የተሻለ ወደሆነበት የምስራቅ ነባርና አዳዲስ ሀብታም ኢኮኖሚዎች መዝመቱ አልቀረም። ይኸው የስደተኞች ወደ ሌላ ክፍለ ዓለም እንደገና መሰደድ በምዕራባውያን ኢኮኖሚ ላይ ተጽዕኖ ማስከተሉን ድርጅቱ በአዲሱ ጥናቱ አስሯል። በዓለም አቀፍ የስደተኞች ፍልሰት ከፍተኛ ባለሙያ የሆኑት ፋቢዮ ሜሬስ ለአልጀዚራ እንደተናገሩት እንደ ግብርና፣ እንደ ግንባታ፣ እንደ ጤና አገልግሎት ባሉ አካባቢዎች በመካከለኛ ደረጃ የሰለጠነ የሰው ኃይል እጥረት በምዕራባውያን ዓለም በከፍተኛ ደረጃ ይስተዋላል። በአገሬው ተወላጆች የማይፈ ጉ ዘርፎች ላይ የነበረውን ክፍተት ስራ ፈላጊ ስደተኞቹ በሚገባ ሞልተዋቸው ነበር። ይህንን ተጽዕኖ ስደተኛ ተቀባይ ሀገራቱ ራሳቸው ዛሬ ዛሬ እየተሰማቸው መጥቷል። የሰራተኛ ስደተኞቹን አስተዋጽኦና አስፈላጊነት ወደ ጎን ማድረግ አይቻልም ብለዋል። ፋቢዮ ሜሬስ እንዳሉት የስደተኞች ጉዳይ በአሜሪካም ሆነ በአውሮፓ የምርጫ ሂደትና የፖለቲካ ክርክር ውስጥ ዋነኛ ትኩስ ተንተክታኪ ጉዳይ ወይም ተንተክታኪ ጉዳይ ወይም አጀንዳ የሚሆነውም ያለ ምክንያት አይደለም። ለስደተኞቹ ሲባል ብቻ ነው የሚለው የተሳሳተ አመለካከት ወይም ስቴሪዮታይፕ መሰበር አለበት። ለተቀባይ ሀገሮቹም አስፈላጊ ናቸው ብለዋል። የዓለም አዝማሚያ ግን በጎራ ወይም ዋልታ ክፍፍልና በጦርነትና ግጭት ምክንያት ለሥራ ፍላጊ ስደተኞች የሚመች ሁኔታ እየተፈጠረ አይመስልም። ሕጋዊ የሥራ ፍለጋ ስደት አስፈላጊና ጠቃሚ ቢሆንም ሕገ ወጥ ስደትና ሕገ ወጥ ህቡ መስመሮችን መከተል አደጋና ችግር ሲሆን ይታያል። በሀገር ውስጥ አእምሮንና ጉልበትን ደምሮ በሰብአዊ ክብርና በደህንነት በሀገር ሰርቶ መለወጥ የዛሬው የዓለም ሁኔታ የሚያስገድደው የተሻለ አማራጭ ይመስላል።